እና ለጀመረ፣ ከዚህ በፊት ብጠኛ ነበረኝ። ከዛ በዚሁ ቆይታ ሁለት ዓመት ቆየን፣ ምናምን ማምለን ነበር ምናምን። እና እዛ በኋላ መማር ላይ ጀመረ፣ ማጨስ ጀመረ፣ ማለት ነው። ማጨስ ጀመረ። አዎ፣ ማጨስ ጀመረ። እንዲያቆም ስነግረው በቃ፣ ከዚህ በኋላ ካንቺ ጋር መቀጠር አልችልም ምናምን አለኝ። እና እኔ ደግሞ ይህን ነገር እያደረግክ እንዴት ነው አቁማት አትበይኝ ነው እሱ። እኔ ደግሞ ይሄ ለአንተ የጎዳ ሀይል ለምንድን ነው ምናምን ስለው በቃ ተይው እንዲያው ምናምን አለኝ። እኔ በጣም ነው ማብዞ ከሚባል በ የሁለት አመት ቆይተናል እና እዚህ ጉዳይ ምን ለያዩ በቃ ምናምን አለኝ እና ተለያየን። እኔ ወደ ባህዛት ሄድኩ፣ እሱ ካለበት ሆነ ካለሁበት መደወል ብሎ ጀመራል እና ደወለ ምናምን አናገርኩት። እሺ የምታቆም ከሆነ እንቀጥላለን ምናምን አልኩት። እሱን አላቆመም ግን እንዳለ ነው። እኔም ይሄንን እየቀጠልኩኝ አንቺን ቀብኛለሽ በቃ እንኖራለን አለኝ። መርሳት አልቻልኩም። ሁሌም ነው ማሰብሰብ ምናምን ግን ደግሞ ሊጠቅመኝ አይችሉም። አሁን እሱም በቃ መርሳት ብቻ ነው የምፈልገው፣ ግን አልቻልኩም። ከዚህ ብዙ ካልተላቀቀ እኔ ማሳብረ መኖር አንችልም። ግን ደግሞ ስ ምነሳበት ምንም አይነት ነገር አላገኘሁም እስካሁን ድረስ በቃ ስን ለመርሳት የሚያስገኝ ነገሮች እንድትነግሩኝ ነው ፈልግ ማለት። እንደነገርሽን ከደወለልሽ በኋላ ድጋሚ ቀጥላችኋል፣ ካቆማችሁበት አጣለን ማለት። ደወለ፣ ተቀበልኩት። እኔ የዛ ነገር የሚወጣ ነበር የመሰለኝ ተቀበልኩት። እዛ ግን ደግሞ እሱን የማቆም ፍላጎት የለውም ምንድነው በየሰረተው እኔ በቃ ቤቶቹ ላይ ሳሙልኝም፣ በቤተሰብም ጭቅጭቅ አለብኝ ምናምን እና ይህን ነገር ካላደረግኩኝ አልችልም ምናምን ይለኛል። እና ይህን ታሳደርግ አላደርገውም ብለህ እራስን አሳምን ና፣ በቃ ሁሉ ነገር መቻል ትችላለህ እኮ ችግር የለም ና ስለው፣ በቃ ሊሆን አይችልም አላቆም ምናምን ይለኝ ና፣ በዚህ ይዘገኛል። በቃ ስለዚህ ነገር ሳወሳበት ያኮርፋል ምናምን ነገር ብዙ ነገር ይለል። ከዛ እኔም በቃ አይ ነገር ሳላቆም ከመቀጠል አንችልም ምናምን ብየዋለሁ። ግን ደግሞ ስመርሳት አልቻልኩም። እኔ አሁን የምፈልገው ስመርሳት ነበር ግን አልቻልኩም። የምን የሲጋራ ነበር ያልሺው? ሱሱ ሲጋራ ነው የሚያጨርነው? ከአንቺ ጋር የፍቅር ግንኙነት ከጀመረ በኋላ ነው አይደል የጀመረው? ከዛ በፊት ይጠጣ ነበር ያጨች ነበር። እና አልቆምኩት ብዙ ነገሮችን ብዬ

ፎቃይታው አሉ ብለ ውስጥና ሳምኖለ ታቆማል አልኩት። እዚህማ አይሆንም አለኝ በቃ ይሄን ብቻ አንቀጥልም፣ የዋሳ ነው ምናምን ይለኛል። እና ደግሞ ይሄ የሚጎዳ ነገር ነው፣ አልፎም ለኔ የሚተርፈኝ ሆነ። ምን ያህል ጊዜ ነው የቆያችሁት በፍቅር? ሁለት አመት ቆይደላል። ሁለት አመት ሁለት አመት ሙሉ ያው ሱስ ውስጥ ነበር እሱ አዎ እዛ በፊት ነበረ እና ስቋንኩት እዛ አቆመ። እዛ በኋላ አመት ከስድስት ወር ነው ምናምን ሲሆነ ብሎ እትጋለው ንጀመረው ቅንቅቅ ነበር ትጠይቀው ውሸት ይለኛል፣ ትጠይቀው ውሸት ይለኛል። ከዛ በኋላ በስተመጨረሻ ነገረኝ፣ አመናልኝ አመነልኝ። ካመነ በኋላ ለምንድን ነው ምናምን ስለው መጀመሪያም መጀመሪያ የተውክ ዝም ብዬ ነው እንደማይጠቅመኝ ያውቃለሁ ግን ደግሞ በበኩሉ ለኋለ ቢጎዳኝም አሁን ላይ ግን ሚጤቴን እያሳገሰልኝ ምናምን ነገር አለኝ እና በቃ እቀጥልበታለሁ አለኝ። ከዚህ በፊት ስታስቆሚው ምን አይነት ዘዴ ተጠቅመሽ ነበር? ከዚህ ቀደም ያስቆምሽ ጊዜ? የዛኔ ብዙ መከርኩት ምናምን። እሺ ቆማል ይለኛል አቆማል ይለኛል። ከዛ ኪት እያወጣው ድልበት ነበር ምናምን። ከዛ በስተ መጨረሻ ዘይት ላይ ነክሬ እንዲያጨፍ አደረግኩት እና አጨፍ ምን ላይ ነክሬ ሳምንት ምናምን አመመው

ምናምን አመመው ቤቱ ምናምን መሰለኝ። ና አመመው ቆየ እዛ ሳምንቱ ተሻዛ በኋላ ቆመ። በቃ ያለ ነገር ተዋ። ልክ እንደዛ ብዙ አመት ከምናምን ላይ ድሮ ጀመረው በሰው ሰማለሁ፣ ግን ጠይቀ ውሸት ይለኛል ምናምን እዛ ክብሪት እንትን እናገኘው ላይ ጠር አገኘው። ከ ይህ ምንድን ነው ስለው አይ ያዝልኝ ብለው ነው ምናምን አለኝ። ና መካኘብኝ ተደጋጋሚ አገኛለሁ እንደዛ ስ በመጨረሻ ጊዜ የሆነ ሰዓት ላይ ተገዳደልኩትና ለምንድን ነው? ብዙ ጠይቀው ስጣ ግዛ ብለውኝ ነው ይላል። ወደ ቤትም ማቀስ ብሎ አሁን አሁን ያላችሁበት ሁኔታ ሁለታችሁ? አሁን ያለንበት ሁኔታ በቃ እሱን ቀጥል ይለኛል። እኔ ደግሞ ከሱ ጋር አልፈልግም ቤተሰቦች የማይሰስዱ በዛ ላይ ለእኔ ሊሆነኝ የማይሰስዳው ነው። እዚህ ነገር ውጣ እያልኩት ካልወጣ እኔ የምለውን ነገር ካልሰማኝ እንዴት ከሱ ጋር መቀጠል እችላለሁ? ስንት አመትሽ ነው? አንቺ ስንት አመትሽ ነው? እኔ አሁን አስራ ዘጠኝ አመት። አስራ ዘጠኝ አመትሽ ነው? ገና አስራ ዘጠኝ እሱ ስንት አመቱ ነው? ሀያ አራት ሀያ አራት አመቱ ነው። የተማርሽ ነው እየሰራሽ ነው? አሁን ምን ስራ ነኝ ያለው ትምህርት አቁም ያለው ትምህርት አቁመሽ ያው ስራ ላይ ነው ያለሽው? አሁን ዘንድ ነው ያቆንኩ ትምህርት። በሰላሙ ምክንያት ነው አቁም ወደ አዲስ አበባ መጣለ። በአካል ትገናኛላችሁ ወይስ በስልክ ብቻ ነው? አሁን ባለው ሁኔታ አሁን በቃ አሁን በስልክ ነው ተለያይተን ቆየን። በ አሁን በስልክ ብቻ ነው የምናውረው። ሌላ ምንገናኝ ነው አዲስ አበባ ነው ሌላ ክፍል ሀገር ነው ያለው እና ከዚህ ሆነሽ ነው እዛ እንደሚያጨስ መረጃ ያለሽ? አሁን አሁን አዎ፣ አይ እሱ እራሱ ይናገራል። አሁን እንደሚያጨስ ራሱ እኮ ይናገራል። በፊት ነበር እንጂ የሚደብቀኝ፣ አወቁበት በኋላ ማ እኮ ይናገራል። አንቺ እንደ አቋም ያው በሱስ ውስጥ ካለ ከአንቺ ጋር መቀጠል አይችልም አይደል? በፍቅርም ወደፊት በትዳርም አብራችሁ መኖር አትችሉም፣ ይህ ነው ማለት እሱና ቁመው ይህ ችግር የለብኝም፣ እናቆም ማለት እኔ እውነት ስጋዝ ፍቅር ያለብኝ መርሳት አልችልም፣ ግን ደግሞ እሱን ይዤ መቀበል አልችልም ብ እችላለሁ ብዬ ሳስብ ደግሞ ብቻ ነገር አይደለም ማለት መርሳት እንዳለብኝ ብቻ ነው የወሰንኩት። ከዚህ ነገር ካልወጣ ከሱ ጋር ያለኝ ህይወት ማቆም እንዳለብኝ ብቻ ነው የወሰንኩት። አንቺ በራስሽ ከእሱ ጋር ያለሽን ህይወት ለማቆም ወስነሻል አይደል? ወስነሻል። ምክንያቱም ከሱሱ መውጣት አይችልም ብለሽ አምነሻል። ማለትም ብዙ ጊዜ መከርኩ። ስለዚህ ወደ ጭራሽ አታምሽብኝ ነው የሚለው፣ ብዙ ጊዜ ማለት ነው። አይ አሁን እኮ ምንም እንደ ባለሙያ ሳይሆን እኛ እንደ ቤተሰብ እንደ ታላቅ ወንድም ነው ከአንቺ ጋር የምናወራው እና የእኛ እህት በዚህ ህይወት ውስጥ እያለፈች ነው፣ ምንድን ነው ማድረግ የሚገባት የሚለው እንደ ሀሳብ ነው የምንሰጥሽ። መፍትሄ ያው ምክክር ነው፣ መመካከር ነው፣ መመካከር ነው የሚሆነው እና እንደ ታናሽ እህቴ እውነቱን ስናገር፣ እኔ እኔም ብሆን የአንቺ ህይወት በእንደዚህ አይነት መንገድ እንዲያልፍ አልፈልግም። ማለት በእንደዚህ አይነት ሪሌሽንሽፕ ውስጥ እንድትቀጥ አልፈልግም። እንደ ታናሽ እህት ልታደርግ የሚገባሽን ነገር አድርገሻል፣ ሞክረሻል። ለመለወጥ ፈቃደኛና ዝግጁ ቢሆን በቃ እኔ መተው ፈልጋለሁ፣ ማቆም ፈልጋለሁ፣ ግን አቃተኝ የሚል አይነት እገዛ የሚፈልግ ያንቺን፣ የሌሎችንም ሰዎች እገዛ የሚፈልግ አይነት ሰው ቢሆን ለመለወጥ ዝግጁ ነው፣ ግን ተቸግሩ ነው፣ በቃ በሱስ ውስጥ ብለን እናስባለን እንወስዳለን። ግን አንቺም እንዳልሽው አሁን እንደነገርሽን እሱ መተው አይፈልግም፣ አንቺንም መተው አይፈልግም፣ ሱሱንም መተው አይፈልግም። አሁን እስና እኔ አሁን እኔ መስል ፍቅሩን ማሳት አልቻልኩም። ሌላ ሕይወት መጀመር እንኳን አልቻልኩም። በቃ ሌላ ሕይወት ጀምራለሁ ቪዲዮ ማስብሰት ከእሱ ጋር ያለኝ ነገር ማስታወስ ምልም በቃ ፈቃደኛ አይደለም። ሌላ ሕይወት ለመግባት ራሱ ማለት ነው። አ የመጀመሪያ ፍቅረኛሽ ነው? አዎ። እኔ ልትነበርኩ በታቱም የመጀመሪያ ድኔ ነው። አሁንም ልጅነሽ ያው ብዙ ነገር አይታችኋል እንግዲህ በፍቅር ከእሱ ጋር ከዛ በፊት በቃ የፍቅር ጥያቄ አንስተልኛል ሲደለት ከቆየ ሁለት ዓመት ነው ነው እንጂ ከዛ በፊት እምለን እኔም በድብቅ እሱም በድብቅ ለመናገር አቅቶት እኔም ማጡተኝ ብዙ ጊዜ ቆይተናል። ግን እዛ በኋላ በፍቃዱቄ ከቆየ ሁለት ዓመት ሙሉ ቆይተን እዛ በኋላ ነው እንደዚህ ጭራሽ ከመለያየት ድረስ የደረስን እዛ በኋላ ነው። እና እሱ አሁን እኔ በጣም ለመሰቶች ከንፈልግን መኖር አልችልም ምናምን ይላል። እና ይህን ስትል ይህን አቁም አይህንማ ደግሞ እንዴት አድርጌ አቆማለሁ? በቃ ሁለቱንም ወዷል ነገር አይደለም የምትላት ነገር አለ እምላት ይሰማል፣ አይደል? ምን አለ መሰለሽ፣ አሁን ስትነግሬ እንደ እንደሰማ ነው። ሁለት አመት ለፋሽ፣ ያው ደከምሽ፣ እሱን ከዚህ አይነት ነገር ለማውጣት በዚህ እድሜሽ ሊያውም 19 አመትሽ ነው፣ ገና ልጅ ነሽ። ግን ያው በዚህ እድሜሽ እሱን ከሱ ሳውጥተሽ ከእሱ ጋር በፍቅር ለመቀጠል ሞከርሽ። ሊሆን አልቻለም አልተሳካም። እንግዲህ በእሱ በኩል ሊለወጥ አልቻለም። እንደገና ደግሞ ርቀት አላችሁ። አንዳንድ ጊዜ ከሱሱሱሱ ውስጥ ያሉ ሰዎች ለመውጣት ይቸገራሉ። በቀላሉ መውጣትም ሊያስቸግር ይችላል። ግን ሁለት ዓመት ደግሞ በቂ ጊዜ ነው ብዬ አስባለሁ። ካሰበበት እሱ የእውነት ከአንቺ ጋር አብሮ መቀጠል የሚፈልግ ከሆነ የሚወድሽ ከሆነ የሚያስበልጠው መምረጥ ይችላል። አሁን ግን የሚታየኝ ግን ወደ ሱሱ በደንብ ያንቺ ድካም በእንደዚህ አይነት ሁኔታ ዓመታት የምትቆይ ይመስለኛል። እሱን እየመከርሽ ከሱሱ ጣያሽ፣ እንደዚሁ እየተጨቃጨቃችሁ በዚህ ጉዳይ ላይ የምትቆዩ ነው የሚመስለኝ ና የሚታየኝ። እንደ ታናሽ እህቴ ስመክርሽ ሞክርሻል። ምናልባት ካስፈለገ ለአንዴና ለመጨረሻ ጊዜ የመጨረሻ ማስጠንቀቂያ ሰጥተሽ አብረን እንድንቀጥል የምትፈልግ ከሆነ ይህንን አቁም፣ አይ አይደለም እኔ ሱሱ ይቀጥላል ካልክ ግን እኔን ታጣኛለህ በሚል የመጨረሻ የመደራደሪያ ሀሳብ አቅርበሽ በዛው የሚቀጥል ከሆነ ማቆም የሚቻልበት። ከዛ ግን እንዴት ልርሳው ካልሽ፣ ያው እንግዲህ እሱን የሚያሳውሱሹ ነገሮች፣ ፎቶዎች ካሉ አብራችሁም ታሳልፉበት ቦታ ካለ እንደዚህ እንደዚህ አይነት ነገሮችን ለማስወገድ መሞከር፣ ራስሽን ቢዚ ለማድረግ መሞከር፣ በመንፈሳዊም በትምህርትም የሆነ አጫጭር ኮርሶችንም መማር ብትችይ፣ ትምህርትሽንም ደግሞ እዚህ መቀጠል ብትችይ፣ እንደዛ እንደዛ እያደረግሽ ራስሽን ቢዚ አድርገሽ እሱን እንዳታስቢ ከእሱ እንደዚህ ያደርግሽ ብትርቂ የተሻለ ይመስለኛል። በጣም ያደክምሻል። እኔ አሁን የሚታየኝ ነገር መፍረድ አይደለም ግን ሞከርሽ፣ ሁለት ዓመት ሞከርሽ በ19 ዓመት እድሜሽ አሁን እንደገና አይ ደግሞ ጀመርኩት። ሲጀምር አሁን ነው አስራ ዘጠኝ አመት የሆነኝ ኛወሳ አሁን ነው ገና ልጁ እያለሁ ነበር ከሱ ጋር እንደዚህ የጀመርኩት በልጅነት ነ ትልቅ ሆኜስ መካሪ ሆኜስ ላይ ብቻ ማቆም ነበረበት፣ ግን አልተረዳኝም። ብዙ ጊዜ ነገርኩት፣ አልሰማኝም። ስለዚህ እንደዚህ አልሰማሽም። ሞከርሽ፣ አልሰማሽም። ምን ማድረግ ይሻላል አሁን? በራስሽ ተወስኝ በቃ። እዚህ በኋላ ለእሱ ያለኝ ነገር ሁሉ እንዲያበቃለት እንድበሰ ነው የምትፈልጊው። ግን የመጨረሻ እድል ደግሞ ምትችይ ከሆነ በቃ ይሄ አቋሚ ነው በዚህ ሱስ የምትቀጥል ከሆነ አብረን አንቀጥልም። አብረን እንድንቀጥል የምትፈልግ ከሆነ ሱሱን አቁም የሚል ሀሳብ ማቅረብ ትችያለሽ። አይ እኔ ሱሱን የሚበልጥብኝ ካለሽ ያኔ ብታቆሚ፣ ከዛ ደግሞ እንዳልንሽ ራስሽን ቢዚ አድርጊ ባለሽበት፣ የእምነት ተቋም፣ በመንፈሳዊነት፣ በትምህርት፣ በአጫጭር ኮርሶች እንደዚህ በመውሰድ በስራሽ እሱን ብዙ ጊዜ ብቻችንን ስንሆን የምንወደውን ሰው እንደዚህ የማሰብ ነገር ይኖረናልና እንደዛ እንዳይሆን ራስሽን ቢዝ የሚያደርግሽ ነገር ብትሞክሪ፣ በርታ በይና፣ ትንሽ ጨከን ማለት ይፈልጋል። ከዛ በተጨማሪ አሁን አንቺን ጋ እንዴት ልርሳው የሚልም ሀሳብ ስላለ ተስፍሽ የነገረሽ እንዳለ ሆኖ ማለት ነው። አንድ ማሰብ ያለብሽ ነገር አብዛኛዎቹ የፍቅር ግንኙነት የመጀመሪያ ፍቅር ግንኙነቶች አብዛኛዎቹ በትዳር በዘለቄታው የሚደመደሙ አይደሉም። ወደ ጎን ብትጂ፣ የምታውቂያቸውን ሰዎች ብታይ፣ የመጀመሪያ ፍቅረኛውን ያገባ ሰው በጣም ብዙ አይደለም፣ ትንሽ ነው እና እልፍ ሲሉም ደግሞ አንዳንዴ እልፍ ይገኛል። እና የተሻለ ሰው ላንቺ የሚገባ ገና ልጅ ነሽ፣ 19 ዓመትሽ ነው። ትልቅ ኃላፊነት ነው የወሰድሽው፣ ትልቅም ሸክም ነው የወሰድሽው። በዚህ ሪሌሽንሽፕ ውስጥ፣ በዚህ የፍቅር ግንኙነት ውስጥ ዋጋ እንደከፈልሽ ማመን አለብሽ። እና ልታድኚ፣ ልታተርፊ ይህንን የፍቅር ግንኙነት ብዙ ጥረት ማድረግሽን በቃ ለራስሽ ማመን አለብሽ። ይሄ ለምትወሰኝ ውሳኔ ያግዝሻል። እና ከዚህ ሰው ጋር ነገ፣ ከአምስት ዓመት በኋላ፣ ከአስር ዓመት በኋላ ህይወትሽን አስቢው። ወደ ትዳር ውስጥ ተገብቶ ያለሽን ህይወት አስቢው። ገብቶሻል ብቶሻል። ሱስን ከፍቅር ግንኙነት ከአንቺ ጋር ወደፊት ከሚታሰብ ህይወት አስበልጦ ያለ ልጅ ነው። ቢያንስ በቃ ሞክራለው እርጅኛ አግዥኝ የሚል አይነት ነገር ቢሆን አቋሙ፣ እንደው ትንሽ ለስለስ ማለትሽ ተገቢ ሊሆን ይችላል። እንደዛም ሆኖ ግን አስቸጋሪ ነው። ሱስ በቀላሉ የሚገባበት ለመውጣት ደግሞ በጣም ከባድ ነገር ነው እና ለመውጣት አስቸግሮች ምስተ መጨረሻ ነው፣ ምናምን እኔ በተቻለ መጠን በቃ አሁን፣ ማንቺ ምንድን ነው የፈለግሽው ማቆም ነው፣ ግን እሱ እንዴት ልሳው የሚልም ሀሳብ ስላለ በተቻለ መጠን ትንሽ ህመም ይኖረዋል። ተስፍሽ የመከረሽ ነገር አለ፣ ያንን ለማድረግ ሞክሪ። ምናልባት እሱን የምታስታውሽው ስልክ ሲደውልልሽ ሊሆን ይችላል። በደንብ ማለት በቃ አሁን መደዋውላችሁ ስላልቆመ ቴክስት መደራረጋችሁ ስላልቆመ እሱ ስለሚያገኝሽ ስለምትደውይለትም ሲናፍቅሽ አንቺ ያ ስለሆነ እሱን የሚያስታውሱሽን ነገሮች ፎቶግራፎች ካሉ ሌሎች ሌሎች ነገሮችም ስልክም ቢቻል ለአስፈላጊ አንገብጋቢ ካልሆነ በስተቀር ስልክ ቀይረሽ በቃ ከዚያ አይነት ህይወት ውስጥ ለመውጣት ይኖ ጨከን ማለት ትንሽ ጥርስሽን ነከስ ማድረግ ይጠይቃልና ይህንን ለማድረግ ሞክሪ። የሚያግዝሽ እንደዚህ እንደዚህ አይነት ነገር ነው። እና ይህንን ለማለት ነው። እንደ ጣና ሸት አመሰግናለሁ። በርቺ። ገና አስራ ዘጠኝ ዓመትሽ ነው። እሺ። እስከ ዛሬ እናገኛቸው አልቻልኩም ነበር። ዛሬ ተሳልሰው አግኝቻቸዋለሁ። እንግዲህ አመሰግናለሁ። እናመሰግናለን እኛም